የኢትዮጵያ ጂምናስቲክ ፌዴሬሽን ከዓለም አቀፉ የጂምናስቲክ ፌዴሬሽን እና ከአፍሪካ ጂምናስቲክ ዩኒየን ጋር በመተባበር ጂምናስቲክ ለሁሉም አመራሮች በሚል የአሰልጣኞች ስልጠና ሰጥቷል። የጂምናስቲክ ስፖርት ሁሉንም የሚያሳትፍና ሁሉንም የስፖርት አይነቶች አካላዊ ጥንካሬ የሚሰጥ እንዲሁም ማህበራዊ ግንኙነትን የሚያጠናክር የስፖርት አይነት መሆኑን የኢትዮጵያ ጂምናስቲክ ፌዴሬሽን ጽህፈት ቤት ኃላፊ ግርማ አሰፋ ነግረውናል። የጂምናስቲክ ፎር ኦል በጂምናስቲክ ውስጥ ያሉ ስፖርተኞችን ብቻ ሳይሆን በተለያዩ አይነት ስፖርቶች ውስጥ ያሉትን አትሌቶች ወይም ታለንትድ የሆኑ ፓርቲሲፓንት የሚያሳትፍ ከትንሽ ከእድሜያቸው ከስድስት ዓመት ከአራት ዓመት ጀምሮ ያሉ ህፃናትን የእድሜ ባለጸጎችን ጭምር በጂምናስቲክ ፎር ኦል በማሳተፍ ተጠቃሚ የሚሆኑበት የጂምናስቲክ ፓርት ነው። ስልጠናው ከተለያዩ ክልሎችና ተቋማት ለተውጣጡ ሰልጣኞች በተለያዩ የስፖርት አይነቶች መሰጠቱን የጽህፈት ቤት ኃላፊው አስረድተዋል። ለዚህ ሲሰጥም የቆየው እግር ኳስ፣ ለአትሌቲክስ፣ ለቦል ጌምስ፣ ለራኬት ጌምስ፣ ለማርሻል አርት ስፖርቶች፣ ለዋና፣ ለእነዚህ መሰረታዊ የሆኑ ክህሎቶችን ልናዳብርባቸው የምንችላቸው መሰረታዊ የሆኑ የስልጠና አይነቶችን እዚህ ስልጠና ላይ ከተለያዩ ዩኒቨርሲቲዎች ከተለያዩ ክልሎች የተውጣጡ አሰልጣኞች፣ የክልል ጅምናስቲክ ፌዴሬሽን አሰልጣኞች፣ የክለብ አሰልጣኞች እንዲሁም የብሔራዊ ቡድን አሰልጣኞቻችን ተሳትፈዋል። ስልጠናው በቀጣይ በዓለም አቀፍ ደረጃ ለሚደረግ የጂምናስቲክ ለሁሉም ፕሮግራም ላይ ኢትዮጵያ እንድትሳተፍ ለማገዝ መሰጠቱን የደቡብ አፍሪካና የአፍሪካ ጂምናስቲክ ህብረት ኮሚቴ ማርቲ ሄሪ ተናግረዋል። ኢትዮጵያ ውስጥ ጥሩ ኳስ ተጫዋቾችና አትሌቶች አሉ። ጂምናስቲክ ለውድድርና ለኦሊምፒክ ብቻ አይደለም። ጂምናስቲክ የአካል ብቃት እንቅስቃሴ በመሆኑ ለሁሉም መሰረታዊ ነገር ነው። ይህ ስልጠና በቀጣይ በዓለም አቀፍ ደረጃ ለሚደረገው የጂምናስቲክ ለሁሉም ፕሮግራም ላይ ኢትዮጵያ እንድትሳተፍ ለማገዝ ነው። በስልጠናው ላይ የተካፈሉ ሰልጣኞች ወደ መጡበት ሲመለሱ በቀጣይ በሀገርና በሀገሩ አቅፍ ውድድሮች ላይ የሚሳተፉ ተወዳዳሪዎችን መፍጠር እንደሚጠበቅባቸው ተገልጿል። እነዚህ ሰልጣኞች ወደ የክልላቸውና ወደ ዩኒቨርሲቲያቸው ከተመለሱ በኋላ የተለያዩ ሰልጣኞችን አሰልጥነው እኛ በምናዘጋጃቸው የጂምናስቲክ ፎር ኦል ፌስቲቫሎች ላይ የሚሳተፉበትና ያላቸውን ነገር የሚያሳዩበት በዛም ህብረተሰቡን ተጠቃሚ የምናደርግበት ተሳትፎን የምናጠናክርበት ነው። ከዛ ውስጥ ደግሞ የተሻሉ የሚባሉትን በሀጉር አቀፍ ደረጃ ለምሳሌ በ2025 ደቡብ አፍሪካ ላይ የሚዘጋጅ አለ። በቀጣይም ደግሞ በተለያዩ ሀገሮች የሚደረጉ የጂምናስቲክ ፎር ኦል የጂምናስቲክ ፎር ላይፍ ቻሌንጅ ውድድሮች ላይ የምንካፈልበትን ሁኔታ ለማመቻቸትና አሰልጣኞችን ለማፍራት ታቅዶ የተዘጋጀ ስልጠና ነው።